እኔ በተደጋጋሚ እዚህ ቦታ ላይ ራሴን ለማጥፋት መጥቻለሁ። ወደድንም ጠላንም መኖር ግዴታችን ነው። ነገ ለነገ እድል ስጠው። ነገ ምን ሊፈጠር እንደሚችል አታውቅም። ስለዚህ ቦታ ላይ ሰው ራሱን አንቆ ፖሊሶች ይዘውት ሲሄዱ በአይን አይቻለሁ። ሰላም ጤና ይስጥልን። እንደምን አላችሁ? ውድና የተከበራችሁ የቺፕስቱ ቤተሰቦች ተከታታዮቻችን፣ ተመልካቾቻችን እንደምን አላችሁ? ለጤንነታችሁ፣ ለደህንነታችሁ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን አለን ይኸው እስካሁን ድረስ ዛሬ እንግዲህ በአዲስ ቪዲዮ፣ በአዲስ ሀሳብ፣ በአዲስ ሎኬሽን ተገናኝተናል ማለት ነው። ተመልካቾቻችን የዛሬ ቪዲዮ እንግዲህ ላለፉት እኔ ለኖርኩባቸው ዓመታት እንዲሁም ደግሞ እኔ በተወለድኩበት አካባቢ፣ ባደግኩበት አካባቢ እጅግ እጅግ በጣም ፈተና ወደሆነብን አካባቢ ላይ ነው እና ይህንን ቦታ ሳስበው ይህንን ቦታ ሳስታውሰው እዚህ ቦታም ደግሞ ስመጣ ብዙ ጊዜ ውስጤ ላይ ሰላም አይሰማኝም። በጣም የሚጨንቁኝ ነገሮች አሉ። እነዛ ምንድነው? አሁን እኛ ካለንበት ጊዜ አንጻር፣ ካለንበት ከምንኖርበት ሁኔታ አንጻር በጣም አንገብጋቢ፣ አሳሳቢ የሆነ ጉዳይ ወጣቶች፣ የእኛ ጓደኞች፣ ቤተሰቦቻችን በጣም በቅርብ የምናውቃቸው ጓደኞቻችን እንዲህን አይነት ጸጥ ያለ ቦታ ተጠቅመው እንዲህ አይነት በጣም ለበጎ ነገር ለበጎ ዓላማ ልንጠቀምባቸው የሚገቡ ቦታዎችን ተጠቅመው እራሳቸውን ሲያጠፉ እንዲሁም ደግሞ ሲሞቱ እየተስተዋለ ይገኛል። እኔ ላለፉት ዓመታት በተከታታይ ማለት እችላለሁኝ፣ ላለፉት ዓመታት ይህንን ቦታ አልዘነጋውም። ልጅ እያለሁኝ እዚህ ቦታ ላይ ሰው ራሱን አንቆ ፖሊሶች ይዘውት ሲሄዱ በአይን አይቻለሁ። እንዲሁም ደግሞ የምታዩት በጣም ብዙ ድንጋዮች አሉ። በጣም ትልልቅ ድንጋዮች አሉ። እነዚህ ቦታዎች ላይ ሰዎች ራሳቸውን ውሃው ሲሞላ ጠብቀው የሚከቱበት ሁኔታ አለ። ፈጣሪ እንዲህን አይነት ቦታዎችን ለእኛ ሲሰጠን እንዲህን አይነት እኛ ሰላማችንን የሚሰሙን ቦታዎች ሲሰጠን እንግዲህ እንድንዝናናበት ተፈጥሮን በአግባቡ እንድንጠቀም ሲሆን እኛ ግን በአንድም በተለያየ ምክንያት ራሳችንን ለማጥፋት ሁለቴ አናስብም። በተደጋጋሚ ወጣቶች በተለይ ደግሞ በዚህ ጊዜ ራሳቸውን ሲያጠፉ ራሳቸውን ወደማይቀረው ዓለም ሲልኩ እናያለን። ወደድንም ጠላንም መኖር ግዴታችን ነው፣ መኖር ግዴታችን ነው። ፈጣሪኛን ወደዚህ ምድር ሲፈጥረን የትኛውም ሃይማኖት ይኖረን ፕሮቴስታንት ምንሁን ኦርቶዶክስ ምንሁን ሙስሊም ምንሁን፣ በምንም በምንም ነገር እንመን፣ መሞት በጣም በጣም አስጠሊታ ነገር ነው። በጣም ትልቅ ኃጢአት ነው። ራስን ማጥፋት መጽሐፍ ቅዱስ አይፈቅደውም። ራስን ማጥፋት ቅዱስ ቁርአን በጭራሽ አይፈቅደውም። የትኛውም ጤነኛ የሆነ አስተሳሰብ ያለው ሰው ራስን ማጥፋት በጎ ስራ ነው ብሎ ለማንም ሰው አይናገርም። ምናልባት የምንኖርበት ሀገራችን የምንኖርበት የኑሮ ሁኔታ የሕይወት ውጣ ውረዱ እጅግ አሳሳቢ አንገብጋቢ ሊሆንብን ይችላል። አላውቅም፣ እኔ በጣም ስሜታዊ ሆኜ ነው ይህን ነገር የምናገረው። በዚህ ሶስት ወር ውስጥ አንድ የቅርብ ጓደኛ በዚህ ሶስት ወር ውስጥ አንድ የቅርብ ጓደኛዬ ራሱን አጥፍቶ ታንቆ ሞቷል። በዚህ አንድ ዓመት ውስጥ ደግሞ እንዲሁም የምናውቃቸው ትልልቅ ወጣቶች ራሳቸውን አጥፍቶ ሲሞቱ እናያለን። ይህንን የምትከታተሉ ጓደኞቼ ይህንን የምትከታተሉ ቤተሰቦቻችን ከሀገር ውስጥም ከሀገር ውጭም ያላችሁ ተከታታዮቻችን እባካችን፣ ማለት እንዲህ አይነት ቦታዎችን ስናገኝ እንዲህ አይነት ቦታዎች ጋር ስንመጣ ራሳችንን ነፃ ለማድረግ ከተፈጥሮ ጋር ለመነጋገር ፈጣሪ እግዚአብሔር የሰጠንን ተፈጥሮ በአግባቡ እንድንጠቀምበት ሊሆን ይገባል። እኔ በአጋጣሚ ነው እዚህ ቦታ ላይ የመጣሁት። ብዙ ጊዜ ኳስ ልንጫወት እንመጣለን ከጓደኞቻችን ጋር እና እኔ በጣም ነው የምወደው። እንደ ፊልም ሰሪ ደግሞ ቦታው ለፊልም በጣም ነው የምመኘው ቦታ ፊልም ለመስራት ማለት ነው። እና አንድ እዚህ ዛሬ ዝም ብለን ልንዝናነ ከጓደኛ ጋር መተን አንድ ጓደኛ የተፈጠረበትን ነገር ላጫወታችሁ። የጓደኛ ሚስጥር ነው ስሙን አልነግራችሁም። ጓደኛዬ እዚህ ራሱን በቃ ኑሮ መሮት ነገሮች ያስጠልቶት በጣም በቃ ህይወት ቻሌንጅ ሆናባት እቺ ሆኖበት ራሱን ለማጥፋት ኑሮ በቃኝ፣ ህይወት በቃኝ ብሎ ራሱን ለማጥፋት ይመጣል። ራሱን ለማጥፋት በመጣበት ወቅት እዚህ ጫካ ውስጥ ይሄ በጣም የምታዩት ጫካ፣ በጣም ጥቅጥቅ ያለ ጫካ ደን ነው። እንዲሁም ደግሞ በጣም ብዙ ድንጋዮች፣ በጣም ትልልቅ ድንጋዮች ተፈጥሮ፣ በጣም የተፈጥሮ መስህብ ነው ቦታው እና እዚህ አንድ አይምሮውን የአይምሮ ውስንነት ያለበት አንድ ሰው ያጋጥመዋል። እናም እሱ ሰውዬ ብቻውን ያለቅሳል። ጓደኛ እኔ ቅርበ ጓደኛ ብቻውን ያለቅሳል፣ ብቻውን ከራሱ ጋር ይማከራል። ከዛ በኋላ ያየዋል። ይህን ነገረኝ አሁን በህይወት ስላለ ነው ጓደኛ ያየዋል። ምንድን ነው ለምንድን ነው እዚህ የመጣኸው? ምን ታደረጋለህ? ይለዋል። በቃ እኔ ኑሮ አስጠልቶኛል። ተምር ያለሁ በትምህርትም ውጤታማ አልሆንኩም። ስራ ሰርቻለሁ በስራዬም ፍሬ ላፈራ አልቻልኩም። የትዳር ህይወት ሞክር ያለሁ ትዳር ደግሞ እንዲሁ በብዙ በአንድም በተለያዩ ምክንያት መሰናክሎች እየገጠሙኝ ነው ብሎ ይነግረዋል። ይሄ ሰውዬ አሁንኛ በከተማ ላይ ራሳቸውን የሳቱ ሰዎች ናቸው እንዲሁም ደግሞ ራሳቸውን አይጠብቁም፣ በሱስ ውስጥ ሊሆኑ ይችላሉ ብለን የምናስባቸው እብድ ናቸው ብለን ልናስባቸው የምንችላቸው ሰዎች ውስጥ አንዱ ነው ሰውየው። እውነቴን ነው። በጣም እውነተኛ ታሪክ እግዚአብሔር እውነተኛ ታሪክ ነው። እና ሰውየው እኔ በተደጋጋሚ እዚህ ቦታ ላይ ራሴን ለማጥፋት መጥቻለሁ፣ በተደጋጋሚ ራሴን ላጠፋ እዚህ ቦታ ላይ መጥቻለሁ። የምበላው የምቀምሰው ነገር አልነበረኝም በጭራሽ። እና አሁን ነገሮችን ሳይ ነገሮችን ሳስተውል እኔ ሞቼ ምን ሊቀርብኝ እንደሚችል አስተዋልኩኝ። እኔ ሞቼ ምን ሊቀር ይችላል? እኛ ብንሞት እኛ ራሳችንን ብናጠፋ ዘመዶቻችን፣ ቤተሰቦቻችን፣ ወዳጅ ጓደኞቻችን በሙሉ ያዝናሉ፣ ይከፋሉ። ነገር ግን እኛ ሰለስት ይባላል፣ አስራ ሁለት ይባላል፣ አርባ ይባላል። ሙት ዓመት ሁለት ዓመት እስከ ሰባት ዓመት ከዛም በላይ ቤተሰቦቻችን ሊያከብሩልን ይችላሉ። ግን ደግሞ ጊዜው ሲደርስ አመቱ ሲደርስ የሆነ ነገር ሲሆን ነው ትዝ ልንላቸው ምንችለው። አልቅሰው ወይ ልባቸው ተነክቶ ወይ የሆነ ነገር ሆነው ሊተውን ይችላል። እና ያ ጓደኛዬ እሱን ማዳመጥ ጀመረ። እኔ በጣም ኑሮ አስጠልቶ ነበር፣ ህይወት ግራውን አቢ ነበር ብሎ ይነግረዋል ያ ሰውዬ እና ለምን ለነገ እድሉን አትሰጠውም? ለምን ነገን ልታይ ፈቃደኛ አልሆንክም አለው እኔ ልጁ ጓደኛዬ ሲነግረኝ በእውነት ይሄ ንግግር ትልቅ ነበር ለኔ እግዚአብሔርን በጣም ትልቅ ንግግር ነው ምክንያቱም ነገን አናቀው ነገን አላየነውም ነገን ምን ይዞ ለኛ ምን ይዞ እንዲመጣ እንደሚችል አናቅም ስለዚህ ነገ ለነገ እድል ስጠው ነገ ምን ሊፈጠር እንደሚችል አታውቅም ስለዚህ እግዚአብሔር እኛን የፈጠረን እንግዲህ ፈጥሮ የሚመገበን አምላክ እግዚአብሔር ነው፣ ፈጥሮ የሚመገበን ፈጣሪ አለ። ስለዚህ ፈጥሮ ለሚያኖረን አምላክ እድሉን እንስጠው። እኛ በችሎታችን በአቅማችን ምንም ነገር ልናደርግ አንችልም። ምናልባት ይሄንን የኔን ሀሳብ የምትቃረኑ የማትስማሙ አንዳንድ ሰዎች ልትኖሩ ትችላላችሁ፣ አላቅም። ሰው ሁሉ የራሱ የሆነ አመለካከት አለው፣ የራሱ የሆነ አስተሳሰብ አለው። እኔ ግን ይህን የምልበት ዋነኛ ምክንያት በዙሪያ ያሉ ጓደኞቼ በዙሪያ ካሉ ጓደኞቼም ደግሞ በሞት የተነጠቀ ጓደኛ ስላለኝ እንዲሁም ደግሞ ራሱን ለማጥፋት እዚህ ቦታ መቶ በሰው መሪነት በሰው እባክህ ተብሎ እባክህን ለነገ እድል ስጥ ነገ ምን ይዞልህ ሊመጣ እንደሚችል አታውቅም የተባለ ጓደኛ ስላለኝ እንዲሁም ደግሞ በአንድም በተለያየ ምክንያት እርኩስ መንፈስ እኔም ልብ ላይ እንዲህ አይነት ሐሳቦችን የሚጭር ስለሆነ እኛ ወጣቶች ነን፣ እኛ ልጆች ነን። በጣም ብዙ ሰርተን መለወጥ እንችላለን። በጣም ብዙ ሰርተን ማትረፍ እንችላለን። የተማርነው ትምህርት ደግሞ ፍሬያማ ሊሆንበት የሚችላቸው በጣም ብዙ እድሎች አሉን። ነገ ከነገ ወዲያ ፈጣሪ ለእኛ ምን እንዳዘጋጀ አናውቅም። ስለዚህ ይህን የምትከታተሉ ትልልቅ ሰዎች ልትሆኑ ትችላላችሁ። በእድሜ የምትበልጡኝ ታላላቆቼ ልትሆኑ ይችላላችሁ። እናንተም ይህን ነገር ታናሽ ካላችሁ እንደኔ አይነት ወጣት ወንድም ካላችሁ ለወንድሞቻችሁ፣ ለታናናሾቻችሁ አሳዩልኝ፣ ምከሩልኝ። ለኩዮቼ ነው ይህንን መክረው። እንዲሁም ደግሞ የኔ ኩያ ሆናችሁ በብዙ የስራ መስክ ላይ በብዙ የትምህርት ሁኔታ ላይ በብዙ መንገድ ላይ የምትገኙ ጓደኞቼ፣ ወንድሞቼ፣ እህቶቼ እባካችሁ ለነገ እድል እንስጠው። እንዲህ አይነት ቦታዎችን በአግባቡ እንጠቀም። የሰላም አየር የሚነፍስበት ይሄ ቦታ እኛ ራሳችንን የምናጠፋበት እስትንፋሳችንን የምንቆርጥበት ቦታ አይሁን። እባካችሁን ለነገ እድል እንስጠው። ለሁሉም ነገር መፍትሄ ፈጣሪ አዘጋጅልናል። የኛ የችግሮቻችን መፍትሄ ራስን ማጥፋት ሊሆን አይችልም። መኖር ግዴታችን ነው። የተፈጠርንለት አላማ አለ። ፈጣሪ የፈጠረን ለብዙ ምክንያት ነውና ፈጣሪ እየፈጠረንን እስኪሰጠን ድረስ ያቀለልንን እስኪያደርግልን ድረስ በመሞከር ውስጥ እንለፍ፣ በማድረግ ውስጥ እንለፍ። የምትፈልጉትን ነገር ደግሞ ለማድረግ በትክክለኛው መንገድ ላይ ለመቆም ጥረት ግዴታ ነውና፣ እና ጥረታችሁ ጉልበታችሁ እንግዲህ ፈጣሪ ይጠብቅላችሁ። የምትሰሩትን ነገር በሙሉ የምታምኑት አምላክ እሱ በጎ ያደርግላችሁ ቤተሰቦቻችሁን ሀገራችንን እንዲሁ ደግሞ ፈጣሪ ይጠብቅልን ተፈጥሮንም ደግሞ የሰጠን ፈጣሪ ከዚህ የበለጠ ደግሞ የምናይበትን ከዚህ የበለጠ ደግሞ ደስ የሚለንን ሌላ እድሜ ይስጠን እላለሁኝ። እስካሁን ስለተከታተላችሁ እስካሁን ስላዳመጣችሁን ከኛ ጋር ስለነበራችሁ በእኔም በቺፕስ ቲዩብ ቤተሰቦችም ስም በጓደኞቼም ስም አመሰግናለሁኝ። በዛሬ ቪዲዮ ቁም ነገር እንዳገኛችሁ እንደተማራችሁ እንዲሁም ደግሞ ለብዙ ሰው እንዳጋራችሁ ይህንን ቤት ደግሞ ሰብስክራይብ እንዳደረጋችሁ ባለሙሉ እምነት ነኝ። እስካሁን ጨርሳችሁ ደግሞ ስላያችሁኝ በጣም አመሰግናለሁ፣ እወዳችኋለሁ። ፈጣሪ ሀገራችንን ሰላም ያድርግልን፣ እናንተንም ደግሞ ሰላማችሁን እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝት ዝት ያደርገውላለሁ። ሰላሙኑልኝ